እውነት የኢትዮጵያዊነትና ወንድማማችነት እንዲያሸንፉ የሚዲያና የኮሚኒኬሽን ዘርፉ በትኩረት ሊሰሩ ይገባል ሲሉ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ብቂላ ሁሪሳ ገለጹ። የድኅረ እውነት ዘመን የሚያስከትለውን ችግር ለመሻገር ዘመኑን የዋጀ የቴክኖሎጂ እውቀትና ክህሎት መታጠቅ እንደሚገባም የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋሴሳይ ገልጸዋል። የድኅረ እውነት ዘመን በእውነትና በእውቀት በሚል መሪ መልእክት በሀገር አቀፍ ደረጃ ሲሰጥ የቆየው ስልጠና የማጠቃለያ መርሃ ግብር በባህር ዳር እየተሰጠ ነው። ካሳው መንጌ ተጨማሪ ያለው። ሀገር እያጋጠሙ ያሉ ችግሮችን በመፍታት ሀገራዊ አንድነት ለመፍጠር ታልሞ በየደረጃው ከሚገኙ አካላት ጋር በተለያዩ ጊዜያት ስልጠናዎች እየተሰጡ ይገኛሉ። በሀገር አቀፍ ደረጃ ሲሰጥ የቆየው የሚዲያና የኮሚኒኬሽን ዘርፍ ስልጠና አካል የሆነው በአማራ ክልል ለሚገኙ የዘርፉ ባለሙያዎች የድኅረ እውነት ዘመንን በእውነትና በእውቀት በሚል መሪ ሀሳብ በባህር ዳር ከተማ የማጠቃለያ ስልጠና እየተሰጠ ነው። በመክፈቻ መርሃ ግብሩ ላይ መልእክት ያስተላለፉት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ዘመኑን የዋጀ የቴክኖሎጂ እውቀትና እውነትን በመላበስ ሀገርና ህዝብን ማገልገል ይገባል ብለዋል። ያለንበት ጊዜ የቴክኖሎጂ ማዕበል ውስጥ ላይ ነን በእውቀትና በእውነት መምራት የኛ የመሪዎች ሚና ነው የሚሆነው። ቴክኖሎጂ እውቀት ባላቸው ሰዎች ካልተመራ፣ ካልተገራ፣ ቴክኖሎጂ የሚመራበት አሰራርና ህግጋት ካልተቀመጡለት፣ የምንፈልገውን እውቀት የምንፈልገውን ውድድርና አሸናፊነት ማረጋገጥ አንችልም። በችግር ውስጥም ሆኖ ባለፉት አመታት የተለያዩ የልማት ስራዎችን ማከናወን ተችሏል ያሉት አቶ ይርጋ ለሀገር እድገትና ለህዝብ ተጠቃሚነት አፍራሽ የሆኑ አስተሳሰቦችንና ተግባርን ከልብ በመነጨ መንገድ በእውነት ላይ ተመስርቶ መታገል ይገባልም ነው ያሉት። ጽንፈኝነት ለየትኛውን ብሔር ብሔረሰብ ፍጹም ጥቅም የለውም። ልዩነት፣ ግጭት እና ጦርነት ድህነትንና ኋላቀርነትን ከማምጣት ባሻገር እድገትን፣ ልማትና ብልጽግናን አያመጣም። ስለሆነም ጽንፈኝነትን ከልብ ከእውነት መታገል ማክሰምና ማሸነፍ ከእኛ ከመሪዎች የሚጠበቅ ጉዳይ ነው። በስልጠና መድረኩ የተገኙት በብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ኃላፊ ሚኒስተር ዶክተር ቢቄላ ሁሬሳ ባለፉት ሰባት ዓመታት የኢትዮጵያውያንን አንድነት የሚያጠናክሩና በብዝሃነት ውስጥ ኢትዮጵያዊነት እንዲለመልም የሚያስችሉ ስራዎች መሰራታቸውን ገልጸዋል። ባለፉት ሰላሳ ዓመታት በኢትዮጵያውያን መካከል መተማመንን ሳይሆን ጥርጣሬን፣ ፍቅርን ሳይሆን ጥላቻን፣ መዋደድን ሳይሆን ግራቀኝ መቆምን፣ ይቅርታን ሳይሆን ቂም በቀልን ሲያስተምሩን የነበሩ በትውልድ ውስጥ እንዲሰርጽ ያደርግ የነበሩ አካላት ከኢትዮጵያ ጫንቃ ላይ ተወግደው ያለፉት ሰባት ዓመታት ወንድማማችነት፣ አብሮነት፣ ፍቅር፣ መተሳሰብ፣ መተባበር በብዛህነት ውስጥ የደመቀ ኢትዮጵያዊ አንድነት እንዲለመልም፣ እንዲጠናከር ያደረግንበት የታሪክ እጥፋት ስለሆነ በዚህ ሂደት ውስጥ የተመዘገቡ ዋና ዋና ስኬቶችን ማንሳት እጅግ በጣም አስፈላጊ ነው። ባለፉት ዓመታት ከተገኙ ስኬቶች ጎን ለጎን በርካታ ፈተናዎች ነበረው ያሉት ዶክተር ቢቄላ፣ የዚህ ምክንያት ደግሞ የድኅረ እውነት ዘመን የፈጠራቸው ችግሮች ናቸው ብለዋል። የስልጠናው ዓላማ ይህንም በመቀልበስ እውነትና ኢትዮጵያዊነት እንዲያሸንፉ ለማስቻል የተዘጋጀ ነውም ብለዋል። የዚህ የስልጠና ዓላማ እውነትን ነፃ የሚያወጣ ሐሰትን ራቁቷን የሚያስቀር አቅም መገንባት ስለሆነ እንሰለጥናለን፣ እንደራጃለን እንታጠቃለን። 24 ሰዓት ምሽግ ይዘን እንዋጋለን። እውነት፣ ኢትዮጵያዊነት፣ ወንድማማችነት፣ የኢኮኖሚ እድገት እንዲያሸንፍ፣ ውሸትና ውሸታሞች፣ አገር በታኞች፣ የለቅሶ ፖለቲከኞች፣ የተስፋ ፖለቲከኞች እየተሸነፉ እየተሸነፉ ሄደው ከገበያው የሚወጡበት ብቻ ሳይሆን ተንበርክከው የኢትዮጵያን ሕዝብ ይቅርታ የሚጠይቁበት አውድ እንፈጥራለን። የዚህ ስልጠናም ዓላማ ይሄው ነው። ስልጠናው ለተከታታይ ሶስት ቀናት የሚቆይ ሲሆን በተለያዩ ርዕሰ ጉዳዮች ዙሪያም ለሰልጣኞች ስልጠና ይሰጣል ተብሏል።